ሀይሚ ብቅ ብላለች፣ በቲክቶክ እየዘፈነች፣ ዘፈኑ ለማን የተዘፈነው የሚለውን እንነጋገርበታለን። እንደገናም ደግሞ ሀይሚ ትገደል፣ ሀይሚ ትገደል የምትሉ ሰዎችም አላችሁ። ሌላኛውም ደግሞ ብሩኪ ታሟል እያላችሁ ሕዝብን የምታሸብሩ ሰዎች ግን በሰላም ነው። ለምንድን ነው የሌለ ነገር አካብዳችሁ የምታወሩት? ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ሀይሚ እየዘፈነች መታለች ማለት ነው ፍቅር በረታብኝ፣ ተረበሸ ሆዴ በልካይ ሆነ ሞኝ እኔ ያንተን መውደዴ እያለች ነው እና እዛ ላይ ሜንሽን የተደረጉት እንግዲህ ሁለቱ ናቸው። ሸበላው ና ኩርንችት ማለት ነው። መቼም ምኔ ኩርንችት ነው የተዘፈነለት ብዬ በፍጹም አልናገርም። ለብሩኬን የተዘፈነው ለምን ሀይሚ ብሩኬን ና ብሩኬን እንደምታፈቀር ስለማቅማ ከዚህ ኩርንችት ጋር ህብረት እንደሌላ ታውቃለሁ። አሁን በመካከል ገብቶ ነገሮችን እንዳልነበሩ ቢያደርጋቸውም የእሱ መውጫ ደግሞ ቅርብ ስለሆነ እና እና እንግዲህ ዘፈኑ ለብሩኬ ነው ብዬ በራሴ በኩል ስጀዋለው ማለት ነው ውዶችዬ። ቅድም ከድሮ ቪዲዮዋቸው ገብቼ ማለት ነው እመብርሃንን፣ ነው የምላችሁ፣ ሳላስበው ነው እምባዬ የወረደ ብሩቂ ሀብል ሲያስረላት ምናምን የነበረው ላይ እያየሁት ነበር። እና ድግስ ሳላስበው እምባዬ ካይን የፈሰሰ እመቤቴ፣ አላቅም ለምን እንደሆነ ማለት ማለት ይሄ አሁን ያልጠበቅነው ነው ነገር እየተፈጠረ ነው ያለው። ሀይሚና ብሩኪን ስንት ነገር ነው የምናስባቸው። በዚህ መልኩ አይደለም የምንጠብቃቸው። እና ነገሮች እንደዚህ ብሽት ሽት ሲሉ በጣም ነው የሚያስጠላቸው። ልክ እንደ ራሳቸው ነገር አድርጋቸው ነው የምትጨነቁት። እና ብቻ ሁሉም ለበጎ ነው፣ በጠብ ሁሉም እንደሚስተካከል አምናለሁ። እና ሀይሚ ሀብሉን አውቂ ብለናት ነበር። ያው እንግዲህ አላወለቀችም። ብቻ ግን የሰላም ሀብል ያድርገው እንግዲህ። ሁሉም ሰው የሚንጫጫ ሁሉም ሰው የሚጮሁ ለአንቺ ደህንነት ነው ሀይሚ። አታገኘውም ብንልሽ ለአንቺ ደህንነት ነው እንጂ ከኛ ጋር እኮ የሚደርስ ነገር ኖሮ አይደለም። እና ውድ ቤተሰብ ዋናው ግን የመጣውበት ማለት ነው፣ ትናንት በሰራችሁ ቪዲዮ ላይ ትገደል ሀይሚ፣ መገደል አለባት የሚል ኮሜንት ነበረና ከጻፈችው ተባባሪው ነው ነ የገረመኝ ማለት ነው። ምንም ያክል ብንናደድ የሰው ልጅ ሞት ግን መመኘት የለብንም ብዬ አስባለሁ። እንዴት ለክፉ ነገር እንዴት ትተባበራላችሁ? ያ ሁሉ ላይክ እውነት ቃላቱ የተባለው የተጻፈው ቃላት አስደስቷቸው ነው እንደዛ ላይ ስታደርጉ የነበረው እውነት በጣም ነው ያዘንኩት እ ምንም ያክል ብናጠፋ እንደዚህ አይነት ጨካኝ ሰው ነው እንዴ ብዬ ነው ራሴን የገመትኩት። እና ሀይም የምታደርገው ነገር እኮ ያናድዳል። እኔ በበኩል አሁን የትናንቱ ነገር በጣም ነው ያናደደኝ። በቃ መሆን የለበትም ብዬ በራሴ እምነት በራሴ አመለካከት ስላየሁት፣ ግን ደግሞ እኔ ትገደል የሚል ነገር ላይ አልደርስም። ምን አደረገችኝ? ምን ነክታ ይችልች እንዴ አደረገችም አላደረገችም የሚጎዳት ከዚህ ጋር እሷን እንጂ እናንተን አይደለም። እና እንዴት በዚህ ያክል ደረጃ ትሆናላችሁ? ረ የምናደርገውን እያወቅን እየተጠነቀቀን መሆን አለበት። በእውነት ነው የምላችሁ። ይሄ አፋችን እንዳመጣ ዝም ብለን መወርወር የለብንም። አንዳንድ ነገሮችን እንደገና ደግሞ ብሩኬ ታማሉ እያላችሁም ሰውን የምታስጨንቁ ይሄ ሁሉ ህዝብ የሚጨነቅላቸው ሃይሚና ብሩኬ ስለሚወድ ነው አደለ? ስለዚህ የሚወዳቸው ህዝብ እንዲጨነቅ የምታደርጉ ግን ለምንድን ነው? ብሩኬ ኦፍኮርስ በቃ ጨጓራ አለበት። ምናልባት ጨጓራውም ሊሆን ይችላል። ከዛ በስተቀር ግን በጣም ትልቅ ህመም ያለበት አስደርጋችሁ የሆነ በቃ ሰውን እንዲረበሽ የምታደርጉ ማለት ነው፣ ሰላም የማትፈልጉ ሰዎች። ብሩኬ እግዚአብሔር ይመስገን ከጨጓራ ውጭ ምንም ነገር የለበትም። ባለበት ፈጣሪ ይጠብቀው። ብሩኬም ቢሆን እና በቃ እንዴ በጣም ተናፍቃል እኮ የምር በጣም ነው የተናፈቀው እና እኛ እንድትመጣ እንፈልጋለን። እንደዚህ እንድትደበቅ አንፈልግም። ውጣና ቪዲዮ ስራለን። ብሩኬ ባለበት መቼም ይሄ ሁሉ ሰው አንተን እየጠራ እንደሆን ታያለህ ብዬ አስባለሁ። ቪዲዮ ያለማየት አትችልም። ቪዲዮ ታያለህ። በተወጣ ደስ ይለኛል። ከዛ በተረፈ ግን በጣም አልታመመም። ብሩኬን በጣም የተጨነቃችሁ ሰዎች አትጨነቁ። እና ስለ ሀብሉ ደግሞ ውዶችዬ ማለት ነው። በነገራችን ላይ አንድ ነገር አለ። ሀይሚና ብሩኬ እውነት ነው ተነጋግረው ጨርሰዋል። ሁሉንም ነገር ማለት ነው እና ማለት እኛ ከዚህ በኋላ አርቁትልናል ብለው ስለተናገሩ፣ በእነሱ በኩል የፈለጉትን ነገር እኮ ማድረግ ይችላሉ። ብሩኬን ከሌላ ሰው ጋር መምጣት መብቱ ነው፣ ሀይሚን ከሌላ ሰው ጋር መምጣት መብቷ ነው። ግን እኛ እንደዚህ የምንናደደው የምንቆጣው ገና እኛ አላለቀም ከእነሱ ያለው ነገር ምንም ነገር አላለቀም አልተለያዩም ብለን ውስጣችን ያመነው ነገር አለ። ገባችሁ አይደለ? ያ ነው እንደዚህ የሚያስቆጣን የምናደርገው ሀይሚ ለብሩኬ ብሩኬ ለሀይሚ ብለን እስካሁን ድረስ ልባችን አለ አይደለም መቼም እነሱ ስለተናገሩ አይ ከዚህ በኋላማ በቃ አይገናኝም፣ ብለን ተስፋ አልቆረጥንም። ስለዚህ የተሳሳቱ ነገሮች ሲደረጉ መናገር የእኛ ድርሻ ነው። እኛ በምንናገረው ነገር ደግሞ የምትናደዱ ሰዎች አላቸው። አትናደዱ፣ ተናዳችሁ ነው የምትቀሩት። ምንም ነገር ሊፈጠር አይችልም። ከዚህ ጋር የማይሆን ነገር አይሆንም፣ ብለን ማለት ይገባናል። ስጦታ አይናቅም። ምንም ቢሆን ስጦታ ከማንም ከተሰጣችው መቀበል የእናንተ ግዴታ ነው ግን ትናንት አመጣጡ ልክ አልነበረም። ቦታው አልነበረም። ሰዓቱ አልነበረም። ሀይሚ ለመልካምነቷ ተብሎ ስጦታ የሚሰጥበት ሰዓት አልነበረም። ይሄም ይሄ በማን ነው እንደኛ አመለካከት፣ በሀይሚ አይደለም። ሀይሚ ሁልጊዜ የምትናገረው በቃ ከብሩኬ ጋር ተለያይቻለሁ የሚለውን ቃል እስካሁን ድረስ እየተጠቀመችው ነው። ግን በእኛ እምነት ያ ነገር ስለሌለ ልክ ነው ብለን አናምንም። ያመናችሁም መብታችሁ ነው። ይሄ ሁሉም አመለካከት አይደለም በነገራችን ላይ ማናችንም ስንሆን ማናችንም ሰዎች ስንባል ማለት ነው፣ የተለያየ እምነት ነው ያለን። እምነት ስላችሁ የተለያየ አመለካከት፣ ነገሮችን የምናምንበት መንገድ ይለያያል። ገባችሁ አይደለ? እናንተ በምታስቡት እኔ ላላስብ እችላለሁ። እኔ በማስበው እናንተ ላታስቡት ትችላላችሁ። ስለዚህ ትናንትና የተሰጣ ስጦታ ሰዓቱ አልነበረም፣ አለቀ። እና ሀይሚኑ ክፉ አትመኙላት፣ ብሩኬንም ደግሞ ክፉ አትመኙለት። አልታመመም። ይሄ ልጅ ይመጣል ነገር ዛሬ ሊመጣ ይችላል። ካልመጣም ነገ ከነገ ወዲያ ሊመጣ ይችላል። እና በቃ እረፍት ስለፈለገም ሊሆን ይችላል የጠፋው እና እና ብሩኬ ሸሼ ምናምን ላውሬው ሰጥቷት ምናምን፣ ይሄ ይሄ ዝም ብሎ የጠላት ወሬ ነው ማለት የምችለው እኔ ማለት ነው። በቃ በትክክል የማታስቡ ሰዎች ናቸው እንደዛ የምትሉ። ለማንም ምንም ያስረከባት ነገር የለም።